አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት፣ የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሀል ከተማ በለግሃር 84000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ፣ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25 ፐርሰንት ጀምሮ ልዩ ቅናሽ፣ 5545 የባንክ አማራጭ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። ለበለጠ መረጃና ሳይቱን ቀድሞ ለመጎብኘት በ0998932928 ላይ ይደውሉ። መኖር በጊፍት መንደር። ጊፍት ሪልስቴት ማኅበረሰብን እንገነባለን። ይህ አዋዘ የሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬ ዕለት የጋዛ ጦርነትን ለማክተምና የሰላምን መንገድ ለማንጠፍ የተዘጋጀውን የአሜሪካ ዕቅድ በተመለከተ። ከትራምፕ አስተዳደርና ከራሳቸው ጥምር ፓርቲ ጭምር ጫናው እየጨመረባቸው መምጣቱ ተዘግቧል። ጠቅላይ ሚኒስትሩ በዛሬ ዕለት በዋይት ሃውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ። ዋይት ሃውስ ኔታንያሁ እሳቸው ከዚህ በፊት ያራመዷቸውን አቋሞች የሚጻረሩ ሀደጎችን ጭምር የያዘውን እቅድ በመቀበል የተኩስ ማቆም እንዲደረስ ያደርጉ ዘንድ ዋይት ሃውስ ከፍተኛ ጫና እያደረገባቸው ነው። ጀሩሳሌም ፖስት እንደተነተነው ከጀርባቸው ደግሞ ቀኝ አክራሪ ጥምር መንግሥታቸው ቀይ መስመሮቻቸውን የሚጥሱ ስምምነቶችን ጠቅላይ ሚኒስትሩ ቢቀበሉ የፖለቲካ መዘዝ ይኖረዋል እያሉ በማስጠንቀቅ ላይ ናቸው። የአሜሪካው ባለ 21 ነጥብ ዕቅድ አስቸኳይ ተኩስ አቁም፣ መላ ታጋቾች ማለትም በሕይወት ያሉትና የሞቱት ሁሉም በ48 ሰዓት ውስጥ ተለቀው ከቤተሰቦቻቸው ጋር እንዲቀላቀሉና በሺዎች የሚቆጠሩ ፍልስጤማውያን እስረኞች እንዲፈቱ ያዛል። የእስራኤል ጦር አይዲኤፍ በቀስ በቀስ ከጋዛ እንዲወጣ ያደርጋል። በሚመሠረተው ዓለም አቀፋዊ የአካል ቁጥጥር የሚደረግበትና ሐማስን የሚተካ የፍልስጤማውያን ባለሙያዎች ኮሚቴ ወይም መንግሥት እንዲመሠረትና የሐማስ መዋቅር ከመሬት በላይና በታች እንዲፈራርስ ያዛል። በተጨማሪም ጋዛ በየቀኑ ስድስት መቶ የጭነት መኪናዎች ሙሉ አቅርቦት ሳያቋርጥ እንድታገኝ ከማንኛውም ታጣቂና ትጥቅ እንድትጸዳም። የእስራኤል ወታደሮች ቀስ በቀስ መውጣታቸውን ተከትሎ በእነሱ እግር የሚተካ ዓለም አቀፋዊ ኃይል በሰለጠኑ የፍልስጤን ፖሊሶች ይታገዛል። የክልሉ ሀገራት የአረብ ሀገራት ወይም መንግሥታት ለእስራኤል የደህንነት ዋስትናዎች ይሰጣሉ። የጋዛን ረጅም የተሳካ መልሶ ግንባታ ሂደትና የፍልስጤም ባለሥልጣንን ውስጣዊ ፖለቲካ እርምቶች ተከትሎ ጊዜ የሚፈጅ ነው። ግቡን የፍልስጤም መንግሥት ምስረታን ያደረገ አብሮ በሰላም የመኖር ድርድር በአሜሪካ አጋፋሪነት በእስራኤልና በፍልስጤማውያን መካከል ይጀመራል። ለረጅም ጊዜ የሁለት መንግሥትነትን መፍትሄ ለተቃወሙትና በመላ የፖለቲካ ሕይወታቸው የተዋጉትን ፖሊሲ መቀበል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቁ ፈተና ይሆንባቸዋል ተብሎ ይጠበቃል። ትራምፕ ተኩስ አቁምና ዘላቂ ሰላምን እውን ለማድረግ ግላዊ ቁርጠኛነት እንደያዙም ተዘግበዋል። ከወዲሁም ዕቅዱ እንደሚሰምር ተስፋቸውን በአደባባይ የገለጹ ነው። ሁለቱም ወገኖች ለስምምነቱ በጣም አፋፍ ደርሰዋል ብለዋል። የትራምፕ ልዩ መልእክተኛ ስቲዊት ኮፍና የልጃቸው ባል አማቻቸው ጃሬድ ኩሽነር በኒውዮርክና በዋሽንግተን መካከል እየተመላለሱም ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሁለት ጊዜ በሆቴላቸው በማግኘት ድርድሮች ማካሄዳቸው ታውቋል። የዋይት ሐውስ አስተዳደር የአረብ መንግሥታትም የገንዘብ መዋጮና የደህንነት እገዛ እንዲያደርጉ ጥሪ አድርጓል። ይህ በእንዲህ እንዳለ የሐማስ ባለሥልጣኖች ቅዳሜ ዕለት ለሮይተርስ የዜና ምንጭ እንደነገሩት የፕሬዚደንት ዶናልድ ትራምፕን ባለ 21 ነጥብ የሰላም ዕቅድ አልቀረበልንም ብለዋል። ዕቅዱ ወደ ሰላም ለመመለስ ፈቃደኛ ለሆኑ የሐማስ ተዋጊዎች አጠቃላይ ምሕረት ያወርዳል ወደ ሌላ አገር ለመሄድ ለፈለጉም ደህንነቱ የጠበቀ መውጫ መንገድ ያመቻቻል። ሐማስ እቅዱን ባይቀበል ወይም ምላሹን ቢያዘገይ የሰላም እቅዱ ሐማስ በማይቆጣጠራቸው የጋዛ ግዛቶችና እስራኤል እየለቀቻቸው በምትወጣቸው ግዛቶች ላይ ወዲያውኑ ተፈጻሚ እየሆነ ይሄዳል ይላል። ኢሳያስ ይሄ ብቻ አይደለም፣ የዜናው ጭብጥ በአሁን ሌተስት ደግሞ ምንድን ነው የሚለው ዶናልድ ትራምፕ የመካከለኛው ምስራቅ የታላቅነት ዘመን እየነጋ ነው ነው እያሉ ያሉት እና እሳቸው በማህበራዊ ድረ ገጻቸው እንጻፉት ለአንድ ልዩ ነገር ሁሉም የተሳፈረበት ተልዕኮ ላይ ነው ያለ ነው ብለዋል። ራሱ ሐማስን ጭምር ማለት ራሱ ሐማስን ጭምር እሳቸው እንደሚያቀርበው ሐማስ አረቦችን ያከብራል። ስለዚህም እነሱም ሰላም ፈልገዋል። እስራኤል ሰላም ፈልጋለች ቢቢ ሰላም ፈልገዋል ብለዋል። ቢቢ የእስራኤሉ ጠቅላይ ሚኒስትር በወዳጆቻቸው የሚጠሩበት ቅጽል ስም ነው። ስለዚህ ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው እንደጻፉት ከሆነ ዛሬ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ የሚያደርጉትን ውይይት ተከትሎ በበነጋታ ወይም በሁለተኛው ቀን ይበሰራል ነው የሚሉት አጠቃላይ ስምምነት እና በጣም በትልቅ ተስፋ ነው እየተናገሩ ያሉት። ይህም በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር ኢንተርቪው አድርገው ነበረም እሳቸው ምንድን ያሉት በሰላም ዕቅዱ ላይ እየሰራን ነው፣ ሙሉ በሙሉ ገና አልተጠናቀቀም። ከፕሬዚደንት ዶናልድ ትራምፕ ቲም ወይም ቡድን ጋር እየሰራን ነው እና እየተነጋገርን ነው ብለዋል። ይህንን እንግዲህ ጠቅላይ ሚኒስትሩ ትንሽ ኮሽ ስለመሆናቸውን ወይም በፕሬዚደንት ዶናልድ ትራምፕ ስሜት መጠን እቅድ ተሳክቷል ወይም የሚሳካ ነው በሚል አይደለም እየተናገሩ ያሉት ነው የሚለው። ነገር ግን ዝቅ በለ ስታነብ የሰጡት አስተያየት ለእኔ ይህንን ነው የሚያመለክተኝና ምንድን ነው የሚለው አይሆፕ ዊ ካን ሜክ ኢት ጎ አየህ። እየሰራንበት ነው። የመጨረሻውን ትምድ ነው እያጠናቀቅ እየተወያየንበት ነው የመጨረሻ ቅርጹ እንትን እያን ነው ይሉና ግን ተስፋ አደርጋለሁ በመጨረሻ የምንቀበለው እንደሚሆን ማለት ነው። ምክንያቱም አሉ ምክንያቱም ቢኮዝ ዊ ዋንት ቱ ፍሪ አወር ሆስቴጅ ምክንያቱም ታጋቾቻችንን ነፃ ማውጣት ስለምንፈልግ፣ ምክንያቱም የሐማስ አገዛዝን ማስወገድ ስለምንፈልግ ምክንያቱም ትጥቃቸውን ማስፈታት ስለምንፈልግ ምክንያቱም ጋዛን ከታጣቂና ከትጥቅ ነፃ ማድረግ ስለምንፈልግ ምክንያቱም ለጋዛ ነዋሪዎች ወይም ፍልስጤሞች እና ለእስራኤሎች እንዲሁም ለመላው ለክልዛ ግዛት አዲስ መፃ እድል እንዲመጣ ስለምንፈልግ ብለዋል። ኢሳያስ ከሁለት አስር ዓመታት በላይ በግንባታው ዘርፍ ልምድ ያካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት፣ የንግድ ሱቅ እንዲሁም ቪላዎችን ይግዙ በእጥፍ ያድርፉ። በመሀል ከተማ በለግሃር 84 ሺህ ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ፣ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25 ፐርሰንት ጀምሮ ልዩ ቅናሽ 5545 የባንክ አማራጭ አምስት ፐርሰንት ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። ለበለጠ መረጃና ሳይቱን ቀድሞ ለመጎብኘት በ0998932928 ላይ ይደውሉ። መኖር በጊፍት መንደር። ጊፍት ሪል ስቴት ማኅበረሰብን እንገነባለን። ስለዚህ በአጋጣሚ ደግሞ የሰላም ዕቅዱ እነዚህን የሚሰጥ ነው። ሀያ አንድ ነጥቡ በእኛ የኛም ፕሮግራም ባለፈው ዘገባ ላይ ያዳመጡ በትክክል ይረዱታል። ታጋቾች ስምምነቱ በተደረሰ ወይም እስራኤል ስምምነቱን መቀበሏን ባስታወቀች በ48 ሰዓት ጊዜ ውስጥ ሐማስ ታጋቾቹን ሙሉ በሙሉ ይለቃል። በሀያ በሕይወት እንዳሉ ይታምናል። አሁን በመሀል እስራኤል በጋዛ ሲቲ ላይ በከፈተችው ዘመቻ ምክንያት የሁለቱ አድራሻ ጠፍቶብኛል ብሏል። ለማንኛውም ሀያ በሕይወት እንዳሉ ይታምናል። ሌላ 28 የሚሆኑ ደግሞ ያው የሞቱ ናቸው። የእነሱን አስክሬኖች በሁለት ቀን ጊዜ ውስጥ አንድ ላይ ለእስራኤል ይመለሳል ማለት ነው። ይህን ተከትሎ ደግሞ በእስራኤል ወህኒ ቤት ውስጥ የሚገኙ ኢብን በነፍስ ግድያ እድሜ ልክ የተፈረደባቸው የሴኩሪቲ እስረኞችን ጨምሮ እና ከጦርነቱ መጀመር በኋላ የተያዙ ጨምሮ በአጠቃላይ በሺዎች የሚቆጠሩ ፍልስጤማውያን እስረኞች ይለቀቃሉ። ስለዚህ ይህንን ያረጋግጣል ማለት ነው። የሰላም እቅዱ ሐማስ ከጋዛ ገዥነት ይወገዳል፣ ይህን ያረጋግጣል እቅዱ ሐማስ ሙሉ በሙሉ ትጥቅ እንዲፈታ ያደርጋል እቅዱ። ይሄንን ያረጋግጣል እና ከመካከላቸው በሰላም ለመኖር የፈለጉ አጠቃላይ ምሕረት ይወርድላቸዋል ሀገር ለቆሜል የፈለጉ ደግሞ ሞጫ ይሰጣቸዋል ይላል እና ለጋዛውያን ከዛ በኋላ ቅድም እንዳልኩ ዓለም አቀፋዊ አረጋጊ ኃይል ይገባል። የእስራኤል ጦርም ከመላ ጋዛ በቀስ በቀስ ሂደት ይወጣል ሙሉ በሙሉም እሱ እየለቀቀ የሚወጣባቸውን ቦታዎች የሚቆጣጠር ዓለም አቀፋዊ አረጋጊ ኃይል ይሰማራል፣ በፍልስጤም ፖሊስ ይታገዛል። ሌላው ደግሞ የሰላም እቅዱ በአጠቃላይ ጋዛ ከማንኛውም ትጥቅና ታጣቂ ነፃ ትሆናለች። ዓለም አቀፋዊ አረጋጊ ኃይል ይገባል። ከክልሉ ከእንደዚህ ወታደራዊ ኃይል ማለት ነው እና በፍልስጤም ፖሊሶች ይታገዛል። ያ በሐማስ ምትክ የሚመረጠው የቴክኖክራቶች መንግስት ደግሞ ዕለታዊ አገልግሎቶችን ለፍልስጤማውያን ያረጋግጣል። ዓለም አቀፉን የሚቆጣጠርና ለሱ ሁኔታዎችን የሚያስተካክል ዓለም አቀፋዊ አካል ይቋቋማል። እሱን የሚቆጣጠር ማለት ነው እና የገንዘብ መዋጮዎችን ያካሄዳል። ይህ ዓለም አቀፍ ኃይል የጋዛ ግንባታ ይጀመራል። መልሶ ግንባታ ስለዚህ የጋዛ መልሶ ግንባታን ተከትሎ ጋዛ እንደነበረች ትገነባለች ማለት ነው። ጋዛ ከተገነባች እና በዚህ በኩል ደግሞ የምዕራብ ዳርቻው የፋታ መንግስት የፍልስጤን መንግስት ራስገዝ ራሱን በራሱ ውስጥ ፖለቲካዊ እርምቶች ያካሄዳል። ሂደት አሉ ይህንን ይህንን እርምቶች ማካሄዱን የሚሰርዛቸው መመሪያዎቹን አስራቶቹን ጠቅላላ እነዚህን ነገሮች የማድረግ ሂደት ውስጥ ይገባል። ይሄን ከጨረሰ በኋላ ኢቨንቸዋሊ የጋዛና ምዕራብ ዮርዳኖስ ምዕራብ ዮርዳኖስ ተዋህደው ወጥ የሆነ የፍልስጤም ግዛት ይሆናሉ ማለት ነው። ስለዚህ አሁን ትልቁ ነገር በጋዛ በኩል በእስራኤል ላይ ሊሰነዘር የሚችል ምንም አይነት ዜሮ ፐርሰንት ምንም አይነት የደህንነት ስጋት አይኖርም። ስለዚህ ጋዛን ተጠግተው በመኖራቸው ለኦክቶበር ሰባቱ አይነት ቀሳፊ ጥቃት የተጋለጡ እስራኤላውያን የመኖራቸውን ያክል ይህ ባለ 21 ነጥብ እቅድ ሙሉ በሙሉ ተግባራዊ የሚሆንበት ሁኔታ ከተፈጠረ ጋዛን ተከትሎ ያለው የእስራኤል ግዛት ከፍተኛ ዋጋ የሚያወጣ ነው የሚሆነው፣ መሬቱ ጭምር ኢሳያስ። ማንኛውንም ማንኛውንም የደህንነት ስጋት የሚያስወግድ ነው። እሱ ብቻ ሳይሆን ሙሉ በሙሉ ራሳቸው አረብ ሀገሮች በመላ ኃላፊነት የሚወስዱበት ጭምር ነው። ስለዚህ እውነቱን ለመናገር ኮሽ የሚል ነገር አይኖርም በዛ በኩል። ስለዚህ እንደዚህ ሁለት ህዝቦች ኢቨንቹዋሊ አሁን የለቅሶ ይሄንን ፒክቸር ማሰብ አይቻልም። እችም ታውቀዋለህ። አሁን በቀን ስድስት መቶ የምግብ አቅርቦት ሳያቋርጥ ነው የሚገባው ኢሳያስ። ከዛ ወርዶ ለዕለት ጉርስ ልጅ አዋቂ አሮጊት አባት ሳይል መሮጥ፣ መገፋት፣ መውደቅ፣ መጠማት፣ መራብ የመሳሰሉት ነገሮች መወገድ ብቻ ሳይሆን የጋዛ መደርደሪያዎች ይሞላሉ መስጊዶቿ ይሞላሉ። በዚህ በፍርስራሽ መካከል የሞተውን ቀብረው የሚሆነ ሆኖ ሕፃናት ለመጀመሪያ ጊዜ ደብተር ይዘው በሆነ ዛኔ ጋዛ ውስጥ አጠቃላይ ግንባታው እስኪደረግ እስኪጠረግ ሁኔታዎች እስኪመቻቸው ባለችው እድል ወደ ትምህርት ቤት መሄድ ይጀምራሉ ኢሳያስ። በፍልስጤማያን ህፃናትና በእስራኤል ህፃናት መካከል የጠላትነት አስተምሮ ይወገዳል። ይህ ወይም እነሱ የሚሉት ራዲካላይዜሽን የፍልስጤም ህፃናት እንትን እንደዚህ በቁጣ ከሚሞላ ማንኛውም ፕሮፓጋንዳ አስተምሮ እሱን ማጽዳት ትልቁ ኃላፊነት ነው ይላል። በብዛት ስታየው በእውነት ነው የምነግርህ ተግባራዊ እንዲሆን ማንም ሰው መጸለይ ያለበት እና ገንዘቡ ችግር የለውም። ከወዲሁ አረቦች ያሰሉት 53 ቢሊዮን ዶላር ነው ለጋዛ መልሶ ግንባታ የሚያስፈልገው። ስለዚህ ይሄ ደግሞ ምንም ጥርጥር በሌለ ሁኔታ እጅ ላይ ያለ ገንዘብ አድርገን ልትቆጥረው ትችላለህ። እራስ ፍልስጤማውያን በእርስታቸው እትብታቸው በተቀበረበት መሬት ላይ እንዲጸኑ ዓላማ ያደረገ ነው የሰላም እቅዱ ስታየው። ሁለቱ ህዝቦች ሁለቱ ህዝቦች የሚገባቸውን አይነት ሰላም የሚገባቸውን። ከዚህ በፊት ነግሬ ያለው በእስራኤል ውስጥ በመቶ ሺዎች የሚቆጠሩ ፍልስጤማውያን ናቸው የሚሰሩ የነበሩት በአብዛኛው በእስራኤል እርሻ ውስጥ ፍራፍሬው ማት ነገር ኢብን በዚህ ጦርነት ውስጥ እያሉ ማለት ነው። አሁን ከኦክቶበር ሰባት በኋላ ነው ይሄ ነገር ሙሉ በሙሉ የተቋረጠው ማለት ነው። ስለዚህ ትልቅ የኢኮኖሚ ተስፋ አለ ለሁለቱም፣ እና በጣም እርግጠኛው ነው። ነገ እነዚህ ሁኔታዎች ከእግዚአብሔር ጋር ከእግዚአብሔር ጋር ተግባራዊ መሆን እየጀመሩ ከመጣም ይሄ ድንበር ላይ ያለው መስመር ዋጋ የለው፣ የሚገርም ነገር እና በጣም ኦፕቲሚስት ነኝ በዚህ በጣም እና ይሄ አይነት ሁኔታ ነው ያለው እንግዲህ ዛሬ ቤንያሚን ኔታንያሁ ትልቁ ነገር እንግዲህ የሳቸው እንደሰማው ከሞላ ጎደል እሺ እንደሚሉ ነው። አሁን ቅድም ባየነው ነገር የሰማ ነው ዓለም። እኔ አንተ ስትናገር የሚመጣውን ሰላም የሚመጣውን ፍቅር የምድሪቷ ዳግም መለምለምን ሳስብ ጥያቄ ለመጠየቅ ተሳቀኩ፣ ግን ከመጠየቅ ወደኋላ አልልም። ዶናልድ ትራምፕ ከአሁን በፊት እንግዲህ በጣም በተደጋጋሚ ሲናገሯቸው የነበሯቸው ነገሮች አሉ። እስራኤልን በተመለከተ፣ ፍልስጤምን በተመለከተ፣ ሩሲያን በተመለከተ ከእንደገና ደግሞ ዩክሬንን በተመለከተ በተለያየ ጊዜ ይናገራሉ። ግን ቃላቸው ተጠብቆ ወደ መሬት የወረዱ ነገሮች ብዙም አይደሉም ማለት ይቻላል እና አሁን የዶናልድ ትራምፕ ይሄ ባለ ሀያ አንድ ነጥቡ በጣም ነው የሚያጓጓው፣ እንዲሁም ስትመለከተው ማለት ነው እንደ ዶናልድ ትራምፕ አባባል እንደው ተፈጻሚነት ይኖረዋል ወደ ምድር ይወርዳል ብለህ ታስባለህ? እኔ ማሰብ አይደለም መሆን አለበት ብዬ ማመን ነው። ማሰብ ሌላ ነገር ነው። መሆን አለበት ብዬ ማመን ነው። መሆን ካልቻለ ግን የሆነ ወርቃማ እድል እና አጋጣሚ ተዘሏል ማለት ነው። እና ደግሞ የራሱ መዘዞች አሉት። ያንን መዘዞች ለማንም ወገኔ አንመኝም። ስለዚህ አሁን ባለው ሁኔታ እነዚህ ይሄ ነገር እዛ አካባቢ ያለው ነገር እዛ አካባቢ ያለው ቁስል መዳን መሻር አለበት። እኔ እውነቱን ለመናገር ሁለት ዓመት ተኩል ሁለት ዓመት ገደማ ይቅርታ፣ ሁለት ዓመት አሁን መስከረም 26 በኛ ሁለት ዓመቱ ነው። ሞት፣ ቁስለት፣ የመንፈስ ስቃይ፣ እረፍት አልባነት ሁለት ዓመት ይቆይበት ነው። አሁን ለምሳሌ በጣም በሚገርመው ሁኔታ አንዳንድ ጊዜ ሞቶ መቅበር ይሻላል። አንድን ሥጋን አንድን ወገንን ማለት ነው አሁን በዛ ስትመለከት አሁን የታጋቾችን ጉዳይም ስትመለከት ሁለት ዓመት ሙሉ አለ በሕይወት የለም ካለም በሕይወት ቶሎ ለማውጣት ከዛ፣ አለበለዚያ አስክሬን ወስዱ ለመቅበረ ራሱ እስራኤል እየታመሰች ያለችበት ጉዳይ ነው። ከጋዛው ከራሱ ከጦርነቱ ጀርባ ማለት ነው። ጋዛ ውስጥ ደግሞ ይሄንና አሁን ይሄን ስናወራ እናንተ እስቴል የቀለጠ ተኩስ ነው ያለው። ስለዚህ ዛሬ ሞሰዋለ አየ ይሄ በእውነት በጣም ቆራጥ ውሳኔ የሚያስፈልገው ነው። እና ይሄ አሜሪካ በእውነት የዶናልድ ትራምፕ አስተዳደር ለዚህ ለዚህ ይሄን ለፍሬ ካበቃ በእውነት በሰው ልጆች ሁሉ ትልቅ ምስጋና ሊገባው ይችላል ይገባል። ምክንያቱም የዶናልድ ትራምፕ አስተዳደር በእስራኤል አጠቃላይ ሁኔታውን የሚያይበት መንገድ ከስራ ያላቸው ከአረቦች ጋር ያላቸው ከእስራኤል ጋር ያላቸው ግንኙነት በጣም በጣም ትልቅ ነገር ነው የሚሆነው። እንዳሉትም ከዚህ ባሻገር የእስራኤልና የሌሎች የአረብ ሀገሮችም ወዳጅነትን በመካከል ባጠቃላይ የነበረውን የቁርሾ ገለመል የምትለውን የታሪክ ግሳንግስ ሁሉ መቅበር የሚችልና አዲስ አዲስ አይነት ግንኙነት ለማምጣት የሚችል ፖቴንሻል ያለው ነ። ይሄ ጦርነት መቆም አለበት። ይሄ ጦርነት እንዲቆም የሚያስችል ሁኔታዎችን ደግሞ ይዟል። ሀያ አንድ ነጥብ ስምምነት ጋዛን ኮሽታ የማይሰማባት የሚያደርግ ነው ገባ። እስራኤል ከሆሎኮስት በኋላ ህዝቧ የተፈጀበት ጥቃት የተካሄደበት ቦታ ነው። ያጎኗ ያጎኗ፣ ግን ከዚህ በኋላ ይሄ መቶ በመቶ ዕቅድ አንድ ነገር ነው። ዕቅዱ ግን ተግባራዊነቱ የዛን ያህል ፈተና ነው። ፍጹም በሆነ ዝግጁነት ብቃትና ሙሉነት የሚካሄድ ከሆነ ግን ያ የትናንት የጥቃት የቁስል ቦታ የሸረትና የእረፍት ቦታ ነው የሚሆነው ውድ መሬት ነው የሚሆነው አካባቢው ራሱ እና እነዚህ ሁኔታዎች ደግሞ የግድ ታሪካዊ አጋጣሚዎች ናቸው። እና አይኖ ለምሳሌም ቤንያሚን ኔታንያሁ በጋዛ በምዕራብ ዳርቻ ላይ እስራኤል ሉዓላዊነቷን እንድትተክል ይጠይቃሉ ተብሎም ይጠበቃል በዛሬው ውይይት ዶናልድ ትራምፕን። ዶናልድ ትራምፕ ደግሞ እስራኤል የምዕራብ ዳርቻን ወደ ራሷ ግዛት እንድጠቀልል ወይም ደግሞ የእሷን ሉዓላዊነት እንድታሰፍንበት አልፈቅድም ብለዋል። እና አሁን እንደዚህ ነገሮች ስትሰማ የሚያሳቅቁ ነገሮች አሉ ነገር ግን እንዴት ነው የሚባለው? መጨረሻ ላይ የምሰማውን ነገር አስደሳች ለማድረግ ከወዲሁ የሚመጡ አስጨናቂ ድራማዎች አድርጌ ነው የማያቸው እነዚህ እኔ እና ሪሊ ቸር ወሬ ይሰማል ብዬ ነው ተስፋ አድርገው። ካልተሰማ ግን በእውነት ነው የምነግርህ፣ ለሰው ልጆች ለጠቅላላ ትልቅ አጋጣሚ ባከነ ማለት አድርጌ ነው የማየው ሰቆቃና ሀዘን ተራዘመ ብዬ ነው የማስበው። ያ ነው የሚሆነው። ኢሳያስ ዓለም እኔም መካከለኛው ምስራቅ ሰላም ውሎ ሰላም የሚያድርበት ሕፃናቶች ደብተር ይዘው ወደ ትምህርት ቤት የሚሄዱበት አዛውንት በየመስጊድ በየቤተ ክርስቲያናቸው የሚሄዱበት ሰላም ሰፍኖ እፎይ የሚልበት መካከለኛው ምስራቅ በርግጥም ይናፍቃል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት፣ የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84 ሺህ ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ፣ በሲኤምሲ፣ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25 ፐርሰንት ጀምሮ ልዩ ቅናሽ 5545 የባንክ አማራጭ 5 ፐርሰንት ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። ለበለጠ መረጃና ሳይቱን ቀድሞ ለመጎብኘት በ0998 93 29 28 ላይ ይደውሉ። መኖር በጊፍት መንደር፣ ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ። አለምነው ዋሴ ዜና